በጠዋቱ ክፍለ ጊዜ ነብሱን ለገበያ ያቀርባታል አሉ። ሁላችንም ማለት ነው ከእንቅልፋችን እንነሳለን። ምክንያቱም በእንቅልፍ ሰዓት ላይ ምን የለም ወንጀል የለም። ከእንቅልፍ ከተነሳም በኋላ ግን ምን ይከሰታል? ወይ ስልካችንን ጎተት አድርገን እንይዛለን፣ ወይ ሪሞት ኮንትሮሉን አንስተን ቻናልን ከፍታለን፣ ወይ ከቤታችን ወጣ ብለን ለስራ እንዘጋጃለን። ለዛ ነው ነቢዩ ሰለላሁ አለይሂ ወሰለም እያንዳንዱ ሰው ነብሱን ለገበያ ያቀርባታል ያሉት። ከዛ ሱብሓነላህ ነብሱን ነጻ የሚያወጣታል አሉ፣ አላህ ባዘዘው መንገድ ላይ በመዋል ማለት ነው። ነብሱን ደግሞ የሚያከስራት ሰዋል አሉ። ሱብሓነላ ይሄ ለማንም ሳይሆን ለእኛ ነው። በቃ ቀጥታ ይሄ መልእክት የመጣው ማለት ነው። እስቲ አስቡት ሚዲያ ላይ ምን እያደረግን እንደሆነ። ምክንያቱም አሁንም ነቢዩ ሰለላሁ አለይ ወሰለም ምን ይሉናል? አልሙሃጅሩ ስደተኛ ተብሎ እኮ የሚቆጠረው አሉ መንሃጀር የተወሰው ነው ማነህ አላሁ ን አላህ የከለከለውን የተወሰው ነው አሉ። ዛሬ እዚህ ቲክቶክም ላይ ይሁን ዩቲዩብ ሾርትም ላይ ይሁን ኢንስታግራምም ላይ ይሁን መጥፎ ነገር ሲመጣልን ምን አናደርግም? ያንን መጥፎ ነገር ማለፍ ያቅተናል። ለምንድን ነው ነብሳችን እንደዛ ያቃታት ሲባል ነብሳችን ስለተለማመደችው ማለት ነው። የአላህ ባሪያዎች ሆይ ከነብሰ ጀምሮ እስቲ

ወለዲነሁም አኔ ለቅዊ ሞዕሪዱን ከዛዛታ ወሬ ከዛዛታ ተግባር እኮ የራቁ ሰዎች ናቸው አለ። ከዛዛታ ወሬዎች መራቅ ካልቻል ምን እንጎዳለን? የሚቀጥለው አምልኳችን ይጎዳል። በጣም አጭር ምሳሌ ላስቀምጥላችሁ። ምሳሌ አሁን በኢትዮጵያ አቆጣጠር ዘጠኝ ሰዓት ከአምስት ደቂቃ ነው። ከአንድ ሰዓት በኋላ ሰላት ልንሰግድ ነው። ንጹሕ ልብ ካለን በወንጀል ካልተጨማለቀ ጋፊል ዝንጉ ልብ ደግሞ ካልሆነ አላህን አስታዋሽ ልብ ነውና፣ መስጂድ ቀድሞ ይገባል። ውዱ አድርጎ ይዘጋጃል። ከዛስ መስጂድ ተገብቶ ታሕየተል መስጂድ ይሰገዳል። ከዛ ቁርአን የሆነች ሰዓት የሆነች ቀንሶ ማለት ነው። ሙሉ ለሙሉ ያለምንም ሀሳብ መስገድ በብዛት ስለማይቻል ማለት ነው። ግን አስቡት፣ ያለ ባሪያዎች ወንድ ልጅ አለ እዚህ ሚዲያ ላይ ለምሳሌ፣ ለእሱም አትገባውን ሴት እያያት ዋው ስትገርም እያለ ልቡን ተቆጣጥረው ከዛ ሰላት ይደርስበታል። ልቡን አእምሮውን፣ ወንጀል እንደሚያቆሽሸው ሁሉም በዚህ ሁኔታ ሆኖ ስግደት ውስጥ ገብቶ አራት ተሰገደ ሶስት ተሰገደ ሩኩዕ ላይ ፋትያን የሚቀራ ሰው አለ ተሳስቶ። ሰላት ላይ ቆሞ ሌላ ሀሳብ ውስጥ ጭጥ ብሎ የሚሄድ ሰዋል። የት ውስጥ ደግሞ ስትሉ ዱኒያም ላይ አይደለም። ለምሳሌ ልጆቼን ለማስተዳደር ስራ መስራት አለብኝ። ስራም አይደለም እኮ እየመጣ ያለው አሁን አሁን ወንጀል በቀጥታ እየመጣብን ነው። የአላህ ባሪያዎች ሆይ የሰው ልጅ ዓይኑን ጆሮውን፣ ምላሱን እነዚህ በጣም የተከበሩ አካሎች ናቸው። ለምሳሌ አንድ ወንድ ለእሱም አትገባ ሴት ስትመጣበት እስኪፕ ማለት ካልቻለ፣ ፊቱን ዞር ማለት ካልቻለ፣ ሰፈር ውስጥ እኮ ማናችንም አላህ ለሚያውቀው አንገታችንን ደፊዎች ነን ሰው እንዲያይን ስለማንፈልግ ሚዲያ ላይ ግን ሲሆን ሰው ያይብንም ብለን ብዙ የምንሰራቸው ነገሮች አሉ። ስለዚህ አላህ ባሪያዎች ወይ አላፊት ሰንቆም ብቻችን ነውና እውነተኛ ሰዎች እንሆን። ሀቂቀተን ከሚዲያ ራቁ ማለት ከብዷል፣ ለምን ሁሉ ሰው በእጁ ሚዲያ ያለለት። ነገር ግን በእጃችን የያዝነው ስልክ ከምንጠፋበት አካል ውስጥ መሆን የለበትም። አላሁ ስብሓነሁ ተዓላ ቁርአንን አስመልክቶ ቁርአንን አጥብቀው የያዙት ሰዎች ነጃ እንደሚወጡ ተናግሯል። ውስጡ ባለው መልእክት የሰሩ ምላሳቸው አላህን በማስታወስ ቢዚ የሆኑ ሰዎች አላሁ ስብሐነሁ ወተዓላ ነገ ዛሬ እነሱ እሱን ይሄን ያህል እንደተጠነቀቁት የሚቀጥለው ዓለም ላይ ደግሞ መልካም ከፍያ ይከፍላቸዋል። አሁን እኮ ግን እየሆነ ያለው ምንድን ነው? ያለ ስልኬ ህይወት የለኝም የመሳሰሉት ነገሮች እየተባሉ ሰው ወደ ጥፋት ነብሱን እየመራት ነው። ሚዲያ ላይ ሽርክ ይመጣል፣ ቢድዓ ይመጣል፣ አላህን ማመፅ ይመጣል፣ ዘረኝነት ይመጣል፣ ሰው መናገር ይመጣል። ሐቂቀተን ብዙ ጊዜ ልብ የማይባል ነገር አለ። ድሮም ወንጀል ነበር፣ ዛሬም ወንጀል አለ፣ ለወደፊትም ወንጀል ይኖራል። አንድ ማንሳት የፈለግኩት ነገር ግን ምንድነው? ነው በአደባባይ ግን ድሮ ተወጥቶ ወንጀል አይሰራም ነበረ። ለምን ሚዲያው ራሱ ስለማይመች ስለነበር ማለት ነው። አሁን ባለንበት ዘመንስ፣ ሱብሃነላህ፣ አላህ ነጃ አይበለንና፣ በአደባባይ ሴቷ ደስ የማይል ነገር ይዛ ትመጣለች። ከዛ በኋላ ለሰው ሁሉ ታሰራጨዋለች። ነቢዩ መሐመድ ሰለላሁ አለይ ወሰለም ምን አሉ? የኡመቶቼ ወንጀል ሁሉ ይማራል። የማን ሲቀር ወንጀሉን በአደባባይ ግልጽ የሚያወጣው ሰው ሲቀር አሉ። ወንጀልን ግልጽ ከማውጣት ውስጥ እኮ ነው አሉ። ማን ነቢዩ ሙሐመድ ሰለላሁ አለይ ወሰለም። በማታው ክፍል ጊዜ አንድ ግለሰብ ወንጀል ይሰራና አላህ ሸፍኖለት አድሮ ሲያበቃ፣ በነገታው ያ ግለሰብ ምን ያደርጋል? ትላንት ማታኮ ይሄን ሰራው፣ ትላንት ማታኮ ይሄን ፈጸምኩ እያለ ምን ያደርጋል ያወራል ማለት ነው። ስለዚህ ነቢዩ ሰለላሁ ዓለይሂ ወሰለም ምን አሉ? የአላህን ሽፋን እኮ የገለጸው ይህ ሰው ነው አሉ። ከዚህ ምን እንረዳለን? ሰዎች በአደባባይ ወንጀላቸውን እስካላወጡ ድረስ ሰዎች በአደባባይ ወንጀላቸውን እስካላወጡ ድረስ አላሁ ስብሓነ ወተዓላ ምልክ እንደዚሁ ማኖር እንፈልጋለን። ስለዚህ ወንጀልን በአደባባይ ከማውጣት ሰዎች ሊጠነቀቁ ይገባቸዋል እንጂ ድሮም ወንጀል ነበረ ዛሬ ግን ምን ይደረጋል ላይቭ እንገናኝ ይባላል ለምሳሌ ላይቭ ሰው የሚገናኘው ቁም ነገር ለማስተላለፍ እንጂ አንዱ ብድግ ይላል የሌላውን ዘር ይሳደባል ልብ በሉ ወንጀሎች በተሰራጩት ልክ ቁጥር የዛውን ያህል መዝገባችንን ያበላሹታል ስለዚህ አንድ ሰው በነፍሱ የሚያጠፋው ጥፋት አለ ለሌሎች የሚያሰራጨው ወንጀል አለ ይሄን እንጠንቀቀው፣ ግድ የላችሁም እነዚህ ነገሮች ኢማናችንን ከእለት እለት እያበላሹት ነው። አዲሱን ትውልድ እኛ በምንሰራው ጥፋት የተነሳ እየተበላሸብን ነው። ስለዚህ ያለ አሁን ስራ ወደ ስራ ያስታውቃል። ባረከ ላሁ ፊኩም። መጨረሻችንን አላህ ያሳምረልን። ረመዳንን ደርሷል። አላሁ ሱብሃነወተዓላ ረመዳንን በአግባቡ ከሚጠቀሙ ሰዎች ያደርገን። እውነተኛ ሰዎች አላህ ያደርገን። በቀንም በጨለማም፣ አገር ውስጥም ከሀገር ውጭም ትክክለኛ ሰዎች ያደርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።